ሶቶች ይሄ አሁን እዚህ ጋር እንግዲህ ሁለት ማንኪያ ዱቄት እና አንድ ማንኪያ የበቀለ ዱቄት አድርጋለሁ። ከዛ ጨው አድርጌበታለሁ። እንደዚ አድርግና በጠጠዋለው ማለት ነው። እሺ አሁን ይሄው እንደዚ ሆኗል። ጨው አድርጌበታለሁ ብያቸዋለሁ። ከዚ መወፈርም የለበት መጫንም የለበት በነገራችን ላይ በእንቁላልም ይደረጋል። ዛሬ ደግሞ በዚህ ያው

ማችሁን ደስ እናድርግና በደንብ አድርገን ደስ አድርገን ሁሉንም በዚህ መልኩ እጨርሰዋለሁ ማለት ነው። በደንብ ጥብቅ እንድል ማድረግ አለብን። አርቹት ደስ ማለት ነው። እዛ እስኪ እያችሁ ላይ እናደርጋለን። እዛ አሁንም አንዷን አጥችን እንደዛው እንደተለመደ አድርጉና ጨርሼ እንገናኛለን። ማየት ነው። እሺ ውዶቼ፣ አሁን በዚህ መልኩ ጨርሻለሁ። እንግዲህ በኋላ በዚህ ተመጥስ ነው። በጣም አሪፍ ነው። ላይክ ሰብስክራይብ አርጉ። እሺ ውዶቼ፣ ተመልሻለሁ ማለት ነው። ድንች እንደዚህ ኮራ ኮራ አድርጓለሁ፣ ብን ብናለ፣ በትንንሽ በትንንሽ ቆርጫለሁ ማለት ነው። ከዛ ድንች እንደዚህ አመጣና መሃሏን ቀስ ብዬ አጎረጉዳታለሁ ማለት ነው። ከዛ እዚች ጋር እንደዚህ ቆርቋት ብን አድርጋለሁ እኔ እንደዚህ ቀይ ያደረኩት ፋብሪካ የሚያቃጥለውን ብርከት አድርጌ ያደርግበታለሁ። ለምታላችሁኝ ልጁ ስፓይስ ይወዳል ማለት ነው። እንደዚህ ዘይት ውስጥ እንዳይወጣባችሁና ደግሞ በኋላ ትጠብሱት ፊታችሁ ላይ እንትን እንዳይልባችሁ በደንብ አጥብቃችሁ መዝጋታችሁን እርግጠኛ መሆን አለባችሁ። ከዛ እንደዚህ መልሳችሁ ኮራ ታደርጉታላችሁ። አሁን ስቲቆ ሌላ ልስራላችሁ። ታውቁታላችሁ፣ ተስፋ አደርጋለሁ። ማንም ያቅት የለም ግን በቀንነት ላይክ እና ሰብስክራይብ ሼር አድርጉልኝ። አሁን እንዴት ስናደርግና ከዛ ጅብን አናብዛበት፣ ምክንያቱም በኋላ ያስቸግርና ይወጣል። ስለዛ ጅብኑ ሲበዛ ይጣፍጣቸዋል። ያው ውስጡ እነሱ ካያችሁት ውስጡ በደንብ ሆኖ ቢያገኙት ደስ ይላቸዋል። ግን ደግሞ ስንጠብሰው እኛ ነው የሚያስቸግርን። ስለዛ እንዲያማጥራው እንዳይበላግፈው አድርገን መስራት አለብን ማለት ነው ይሄ እንግዲህ እንደዚህ ሳድርግ ያለው እንደዚህ እያደረገ እጨርሰዋለሁ ማለት ነው። ጨርሶ መለሳለሁ እሱ። ውዶቼ አሁን እንግዲህ ይሄው በዚህ መልኩ እጨርሳለሁ። አሁን የመጨረሻውን ማድርገውን አሳያችኋለሁ። አሁንም መለሳለሁ። ውዶቼ እንግዲህ ያ ቅድም የሰራሁት ይሄው ይመስላል። በጣም ዋው የሆነ ነው። በጣም ደሞ ደስ የሚለው ላሳያችሁ ውስጡ ማለት ነው። እንዴት አባቱ ይሄ አያችሁ። ማርያምን ከዚህ በፊት ብዙ ጊዜ ተሰጥቶ ይጋ ሰርተናል፣ ግን አንድ ቀንም እንደዚህ ሆኖ አያውቅም። ዛሬ ግን በጣም ቆንጅዬ እየሆነ ነው። በነገራችን ላይ የሚያመች በጣም እና እውት ማሻላ ዋው ነው። እንግዲህ ምንም መስገብ ወጥቶልኛል ማለት ነው። በጣም እንዳያችሁት ነው። አያችሁት። ማሳላ በጣም ዋው ነው። ላይክ እና ሰብስክራይብ አድርጉ። ለመታደር አመሰግናለሁ።